ከአሜሪካ አውሮፓ አፍሪካና ከሌሎች አህጉራት ጋር ወዳጅነቷን የምታጠናክረው ኢትዮጵያ በሰሜን አፍሪካ ከምትገኘው ከአፍሪካ ሀገራት ይልቅ ከአውሮፓ ሀገራት በተለይም ከስፔንና ፖርቹጋል ጋር ከምትቀራረበው ሞሮኮ ጋር ከሰሞኑ የሁለትዮሽ ስምምነት ስታደርገ ቆይታለች። ሌተናል ጀነራል መሐመድ በሪድን ወደ ኢትዮጵያ የላከችው ሞሮኮ ከኢትዮጵያ ጋር በሳይበር ሴኩሪቲና በአርቲፊሻል ኢንቴለጀንስ ሁለትዮሽ ስምምነት ፈጽማለች። በቱሪዝም ኢኮኖሚ ትልቅ ለውጥ እያሳየች የምትገኘው ሞሮኮ በአንድ አመት ውስጥ 20% እድገትን ማስመዝግባለች በአፍሪካ በርካታ ቱሪስቶች የሚጎበኙትን ግብጽን በመብለጥ በአንድ አመት ውስጥ 17.4 ሚሊዮን ቱሪስቶችን ማስተናገድ የቻለች ሀገር ሆናለች ታዲያ አፍሪካ የቷ ሀገር ይህን ሁሉ ውጤት ያመጣችው ለቱሪዝሙ ዘርፍ ትልቅ ትኩረት በመስጠትና ትልቅ በጀት በመመደብ ነው ሞሮኮ ላለፉት አምስት አመታት ለቱሪዝሙ ዘርፍ 2.2 ቢሊዮን ዶላር መድባ ይህን ውጤት ማስመዝገብ ችላለች ቢባል ማን ያምናል ይህ የሞሮኮ ኢንቨስትመንት ይህንን ያህል ትልቅ ለውጥ እንዲያመጣ ያደረገው የሞሮኮ መንግስት ለዘርፉ ትልቅ ትኩረት በመስጠቱ ምክንያት ሲሆን በአፍሪካ ደረጃ በቱሪዝም ዘርፍ አንደኛ ላይ ተቀምጣ የነበረችው ግብፅንም መብለጥ ችሏል። ካይሮ ከጋዝ ሽያጭ በመቀጠል ለኢኮኖሚዋ ትልቅ አስተዋጽኦ እያደረገ የሚገኘውና አሁንም ድረስ አስተዋጽኦ እያደረገ ያለው የቱሪዝም ዘርፍ ዛሬ ላይ ለዘርፉ ትልቅ ትኩረት በሰጠችው ሞሮኮ ተበልጧል። የሞሮኮ ኢኮኖሚ ከዚህ ቀደም በማኑፋክቸሪንግና በግብርና ምርቶች ላይ የተንጠለጠለ የነበረ ቢሆንም ነገር ግን የሀገሪቱ ቀዳሚ የገቢ ምንጭ የቱሪዝም ዘርፍ ሆኗል። ኢትዮጵያ ከዚህ ቀደም ልክ እንደ ሞሮኮ ሁሉ በግብርና ምርቶችና በኢንዱስትሪ ዘርፎች ላይ ኢኮኖሚያ የተንጠለጠለ ቢሆንም ነገር ግን በአሁን ሰዓት ልክ እንደ ሞሮኮ ሁሉ በቱሪዝም ዘርፍ ላይ ትልቅ ስራን እየሰራች ትገኛለች። ለዚህም ስትል 200 ሚሊዮን ዶላር በጀት በመመደብ የተለያዩ ትልልቅ ፕሮጀክቶችን እየሰራች ሲሆን በጎንደር የሚገኘው የአጼ ፋሲለደስ ግንብ፣ የአድዋ ድል ሙዚየምና የወንጪ ፕሮጀክት ተጠናቀው የኢትዮጵያን የቱሪዝም ዘርፍ እያነቃቁ ይገኛል። በመዲናችን አዲስ አበባም እየተሰሩ የሚገኙ የኮሊደር ልማቶችና የወንዝ ዳር ፕሮጀክቶች እያንሰራራረ ሚገኘው የኢትዮጵያ የቱሪዝም ኢኮኖሚ ትልቅ አስተዋጽኦ ሊያበረክቱ እየተሰናዱ ይገኛል። ታዲያ እነዚህም ሁሉ ፕሮጀክቶችን በ2 ሚሊዮን ዶላር እየሰራች የምትገኘው ኢትዮጵያ በ2030 ከቱሪዝሙ ዘርፍ 5 ቢሊዮን ዶላር ለማግኘትና በአመት 2 ሚሊዮን ጎብኚዎችን ለማስተናገድም አቅዳለች። ለዚህም ስትል በአፍሪካ በቱሪዝም ዘርፍ ቁጥር አንድ ደረጃ ከምትገኘውና በጦር ሰራዊቷ ከአፍሪካ ሰባተኛ ከሆነችው ሞሮኮ ጋር ግንኙነቷን እያጠናከረች ትገኛለች። የጦር መሳሪያ ክምችቷ ላይ ትልቅ ለውጥ እያሳየች የምትገኘው ሞሮኮ በቀጣዩ ዓመት 24 F-16 የጦር አውሮፕላንን ወደ ሀገሯ ለማስገባት ወስናለች። በባለፈው ዓመት ለመከላከያ ሰራዊቷ 12 ቢሊዮን ዶላር በጅታ የነበረችው በዘንድሮ ዓመት ወደ 13 ቢሊዮን ዶላር ከፍ ያደረገችው ሞሮኮ በምስራቅ አፍሪካ ከሚገኙ ሀገራት ትላልቅ ሰራዊት ካላት ኢትዮጵያ ጋር ከሰሞኑ በመከላከያ ዘርፍ ስምምነት ማድረግ ትችላለች። 246000 የሚሆኑ ወታደሮች ያሏት ከዚህም ውስጥ 13500 አየር ኃይልና 7800 የባህር ኃይል ያላት ሀገር ሞሮኮ በኢኮኖሚና መከላከያ ስምምነት ኢትዮጵያ መርጣለች። በሰሜናዊ አፍሪካ ሀገራት ውስጥ ከግብጽ በመቀጠል ትልቅ ኢኮኖሚ እያስመዘገበች የምትገኘው ሞሮኮ ለበርካታ ዓመታት የምስራቅ አፍሪካ ትልቅ ኢኮኖሚ ስትገነባ ከቆየችው ኢትዮጵያ ጋር ግንኙነቷን ለማጠናከር በተለያዩ ጊዜያት ስትሰራ ቆይታለች። በአፍሪካ በቱሪዝም ኢኮኖሚ ዘርፍ በቀዳሚነት የምትጠራው ሞሮኮ በዘርፉ ላይ ትልቅ ስራን እየሰራች ከምትገኘው ኢትዮጵያ ጋር ግንኙነቷን እያጠናከረች ትገኛለች። በባለፈው አመት ሐምሌ 9 2016 ዓ.ም በሞሮኮ ምክትል ኤታማዦር ሹም ሜጀር ጀነራል አዚዝ ኢድሪስ ያዚም የተመራ ከፍተኛ ወታደራዊ ልዑክ በኢትዮጵያ መከላከያ አዛዥነትና ስታፍ ኮሌጅ ጉብኝት ማድረጉ ይታወሳል። ከቀን ወደ ቀን እየጨመረ የመጣው የሁለቱ ሀገራት የሁለትዮሽ ግንኙነት በዘንድሮ ዓመትም ተጠናክሮ ቀጥሏል። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ከቀናቶች በፊት የሶስት ቀናት ጉብኝት በሞሮኮ ያደረጉ ሲሆን በጉብኝታቸው ወቅት የሞሮኮ መንግስት ብሔራዊ መከላከያ አስተዳደር ተወካይ ሚኒስትር ከሆኑት አብደልአቲፍ ሉዲጋ ተገናኝተው ተወያይተዋል። ኃላፊዎቹ በወታደራዊ ስልጠና፣ በሳይበር ሴኩሪቲና በሌሎች የመከላከያና ደህንነት ዘርፎች ላይ ያላቸውን ትብብር ለማጠናከር የሚያስችል የመግባቢያ ስምምነት ተፈራርመዋል። የመግባቢያ ስምምነቱ የሁለቱ ሀገራት ከፍተኛ ወታደራዊ ባለስልጣናት ያካሄዷቸው ተከታታይ ውይይቶችና የጉብኝት ልውውጦች ውጤቶች ሲሆኑ ከዚህ ቀደም የኤፌሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሞሮኮ ያካሄዱት ጉብኝት እንዲሁም የሞሮኮ ሮያል ጦር ኃይሎች አዛዥ ሌትናል ጀነራል መሐመድ በሪድ በኢትዮጵያ ያካሄዱት ጉብኝትና የተደረጉት ውይይቶች ሁለቱ ሀገራት ለትብብሩ ማደግ ያላቸውን ቁርጠኝነት የሚያመላክት መሆኑን የኤፌሪ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ተናግረዋል። የአፍሪካ ታሪክ በአፍሪካውያን ለአፍሪካውያን መጻፍ ይኖርበታል በማለት የሚገኙት ሁለቱ የወደፊት የአፍሪካ ኢኮኖሚ ሀያላን ሀገሮች በቅርቡ ባደረጉት ውይይት ወታደራዊና ኢኮኖሚያዊ ስምምነት ተፈራርመዋል። በስምምነታቸው ውስጥ ኃይልን በአዲስ መልክ መገንባትና መቅረጽም ጭምር እንደተካተተበት ታውቋል ከዚህ በተጨማሪ ሁለቱ ሀገራት የጋራ የጦር ልምምድና ወታደራዊ ትብብር እንደሚያደርጉም ይፋ ሁኗል በ223 የአክሲዮንና የካፒታል ገበያን መስርታ ኢኮኖሚዋን በማዘመን ላይ ከምትገኘው ሀገር ሞሮኮ ጋር ግንኙነቷን እያጠናከረች የምትገኘው ኢትዮጵያ ከሀገሪቱ ጋር በመከላከያ ዘርፍ በፋይናንስና በኢኮኖሚ ጭምር ለመተባበር ተስማምታለች ሀገራቱ አዳዲስ ኢንቨስተሮችን ለመሳብና ትልቁን የአፍሪካ የካፒታል ገበያን ለመመስረት በቅር ላይ መሆናቸውም ታውቋል ሁለቱ ሀገራት እያሳዩት ያለው የሁለትዮሽ ትብብር ለሌሎች የአፍሪካ ሀገራት ምሳሌ የሚሆን ተግባር ሲሆን በተለይ ለሚያጋጥማቸው ተግዳሮቶች ወደ አሜሪካና መላ አውሮፓ ሀገራት ጋር ለሚያመሩ የአፍሪካ ሀገራት ትልቅ ምሳሌ ሆነዋል። በምስራቅ አፍሪካ ከሚገኙ ሀገራት ጋር በመሆን ኢኮኖሚዋን ይበልጥ ለማጠናከር የፈለገችው ሞሮኮ ከምስራቅ አፍሪካ ካሉ ሀገራት ኢትዮጵያን ቀዳሚ ምርጫ አድርጋለች። ሁለቱ አፍሪካዊ ሀገሮች አዲስ ትብብር በመመስረትና ቴክኖሎጂን በመታጠቅ በአፍሪካ ኢኮኖሚ ላይ ትልቁን አሻራቸውን ለማሳረፍ እየታተሩ ይገኛል። በዓለም አቀፍ የኢኮኖሚ ዘርፍ ሀያላን ሀገራት ማለትም አሜሪካ፣ ቻይናና መላ አውሮፓ ውጥረት ውስጥ በገቡበት በአሁኑ ሰዓት ሁለቱ የአፍሪካ ሀገራት በትብብር ጠንክረው በመስራት ኢኮኖሚያቸውን ለማሳደግ ቆርጠው ተነስተዋል። የአሜሪካና መላ አውሮፓ ተላላኪ ለሚሆኑትና የሀገራቸውን ኢኮኖሚ ባለበት እንዲቆም ላደረጉት ሀገራት ኢትዮጵያና ሞሮኮ ትልቅ ምሳሌ ሆነዋል።